ባት አንድ ሰው እረድ እላትአንድ ሰው እረድ እላት። ይቅርታ ደግሞ ነገር ልንገርሽ ማንሳት የለባትም እንዳለ እንዳለ ባት

ምን ሆናችሁ ከማለት ምን አልሆናችሁም ብለሽ ብትጠይቂን አይሻልም ምን ተፈጥሮ ነው እኔ ምን ነው እየተሳደብሽ ነው አሉ የት ፎቶ እየዘቀዘብሽ ነው አሉ እኛን ሰደብሽ ነው አሉ እኛን ሰደብሽ ነው አሉ

ስለመጣሽ እና እናመሰግናለን። ምን እንደተፈጠረ ልንገርሽ እና ወይም አንቺ የምታውቂው ነገር ሊሆን ይችላል። ከዚህ በፊት ልዩ ድራይቨሪ የምትባልበት ይታል ዩቱበር ማለት ነው። ዩቱበር መሆኗ እኔ አላወኩትም ነበር። ዚጃ መታ ነበረ ዳ እንደት ስገባ በጣም ጥረት እያደረኩ ነበር። ታች ማለት ነው። ከዛ ችሊ በውስጥ ነበር። እናን ደግሞ ሁለቱም ደጋፊ ናቸው። ለክፉ ነገር አታውሩ የምታደርጉት ምናምን ተብሎ በውስጥ መልእክት ደረሰን እና እኔ ጋር ነው ደረሰ ምን ምን እና እኔ እሷ መሆኑን በጭራሽ አላው ይሄው ልሽ እዚህ ጋ ሃይሚን በጣም እየሰደበች ነበረ ከዚህ በፊት እያሉ ነበር እንትና ማለት ነው ሲት ይሻላለች ከንቺ ብላለች። እሺ እና ያኛዋን እኔ ሊዱ መሆኗን አላወቅኩትም። እዚህ ትመጣለች እንትን እናተራራችሁልን በጣም ነበር እና በዛ ምክንያት እኮ አይሚን እየሰደበቻት ነበረ። አሁንም አትስተካከልም። አይሚን ገስት ላይ ራሱ ወንድ ልጅ አምጥታ እየሰደበችው ነበረ። እናንተ ደግሞ እንዴት እንደዚህ እንደዛ ነበረ። ሲሚኝማ አሁን ለምሳሌ ማለት ነው አንቺ አንቺና ሚሚት ይተዋውቃላችሁ ሊበልሽና እሷና ልጁ ይተዋውቃሉ። ልጁና እሷ ይተዋወቃሉ። አሁን እኔና ወይ ውብ የሚሁን የኔ ጓደኞች ፕራንክ እናድርግ። ገስት ገብተን ማለት በውስጥ አውርተን ከመጣን የሆነ ነገር እንፈጥራለን። ውስጥ ተአውርተን ማለት ነው። እሷ ይሄ ልጁ የሰፈሩ ልጅ ነው። ከዛ አንቺ ሃይሚን፣ አንቺ እቺ ሃይሚ እኮ ስንት የሚፈልጋለው። ብሩክን እቺ ብዙ ነገር እየሰደባት ነበረ። የሰፈሩ ልጅ ነው አለች መጀመሪያ ራሷ ማለት ነው። ሁለቱም ተባብረው ነው ገበሽ እየሳደበው እኔ ብቻ አደለም የሚሳደብኩት። ያኔ ጨረቃ ፋሚሊ ሞለ ጨረቃ ፋሚሊ ነው የሳደባት የዘቀዘቃት የቀጠቀጣት እንጂ እኔ ብቻ አደለም ገበሽ፣ እኔ ብቻ አደለም። ግን እኔ ሀሳቧን የበጠንኩት እኔ ነኝ። ግን ለመሳደብና ለምን የገበችው የእሷ ቤት የእሷ ቤት ቤቷ ከፍታ ነበረችና እኔ ደግሞ የኔ ቤት ከፈትኩት። የእኔ ቤት ሲከፍት ደግሞ ሁሉ ሰው የኔ ቤት መጣ። እሷ ቤት አንድ ሰውም አልነበረባት ግበሽ እሷ ግን ሀሳቧን የመጥችው ለስድብ ነው ያመጥችው መጀመሪያ ማለት ነው ሁለቱም ለስድብ ይሄ አለፍ አይደል እንደ ምንድን ነው አሁን የምትፈልገው ይሄ ቀን አንድ ቀን ብቻ እኮ ነው የተዘቀዘቀችው ገበሽ አንድ ቀን ብቻ ዘቃዘቅ ሁሉ ሰው ነው እኛ ብቻ አደለ፣ ብዙ ሰው ነው የዘቀዘቃት። ይቅርታ ጠይቂ እያለሁ ደግሞ የመጣችው ኮሜንት ሙሉ ሁሉ ይቅርታ ጠይቂ ይሏታል። እኔ ዩቱፓንም ምናምን አይቻ ተላቅም አንድ ቀን ይቅርታ ጠይቁ እያሉ ሀይሚን ይቅርታ ጠይቂ እያሏት ነበረና ከዛ እኛ ሀይሚ ከእናንተ በላይ ማንም ሰው ከኛ በላይ አያስብም። ኦዲየንስ ነው የሚያስብላችሁ ለነሱ ማለት ነው

በቃ ይፈራል፣ የጨረቃ ፋሚሊ ማንኛውም ሰው ማለት ነው። ስለዚህ ይሄ ነገር ያኔ ያለፈ እኔ ብቻ አይደለም የሚሰደብኩት ሀይሚን በአሽሙር ለመሳደብ ገበች እራሷ ማለት ነው። እሷና ፈጣሪ ያውቃል እያሰበችው ማለት ነው ገበሽ። ከልጁ ጋር ተባብራ ያገበች እና ብሩኬ፣ ስንት ሰው የሚፈልግ ሰው ያለ ሰው እቺ ልጅ አንሸት አንሸት ይላል እሱ ማለት ነው። እሷ ደግሞ አረ እንደዚህ አትበል፣ አረ እንደዚህ አትበል። አንቺ ነሚሚያውም በውስጥ አወርታችሁ መጥታችሁ እንደዛ መስራት ትችላላችሁ ገበሽ። እነሱ እንደዛ ነበረ እያደረጉ ያሉ ማለት ነው። ብዙ ነገር እያወሩ ብዙ ነገር ነው የሰደበው ልጁ ማለት ነው። ወንዱ ግን የእሷ ጓደኛ ነው ልጁ ልጁ የራሱ ጓደኛ ነው። ገባሽ እንዴት እንደዛ ታደርጋለች? እናንተ ለምንድነው ውስጥ አውርታችሁ መታችሁ እሷን መሳደብ መረገጥ የፈለጋችሁ ለምንድነው? ብዬ አስረግጬ ነግሬያት፣ አሁንም ከፈለጋች ትቀጠቀጣለች። ምን እያለች ነው? እኔ ያልሰማሁት ምንድነው የምትለው ይቅርታ ትጠይቀ ያቄ

ቃን የውልሽ ጥያቄ ጠየቅኳት። እኔ አንቺ ከአንቺ ጋራ ታገናኙ ከሌላ ጋር ተገናኙ አላወኩትም። ነገሩ እኔ ጋር ብቻ ግዛበረን እኔ ጋር ብቻ አይደለም። ብዙ ዙ ዙ የምትለው አለ ብዙዎች አሉ። አይደለም አይደለም አይሻም እኮ ብለዋል እኮ የጨረቃ ፋሚሊ ሙሉ ነው ብለዋል እኮ። ተናግሯል እኮ የጨረቃ ፋሚሊ ሙሉ ነው አይሻ። ስምሽን ጠርታ ነው እኔ የውልሽ ስምሽን ጠርታ እዚህ ጋር ለምንድን ነው ምንድነው ችግርሽ ከጨረቃ ፋሚሊ ጋር ምንድነው ችግርሽ ስለ ሊሰኒ ናት ሊሰኒ ናት የሰደበች እን ብላ እዚህ ጋር ቀን ተናግራለች ሊሰኒ ናት ነገሩን ሁለት ልጆች ናቸው አንዷ ማን ያለፋት ነች እንዴ ቀኗ አማታቶች አልፏታል ልጅቷ ምንድነው ያን ያለፈ አደለ እኔ ብቻ አደለም እኮ እየሰደብኩት ሁሉ ሰው እኮ ነው የሰደበው። እግዚአብሔርን እኔ ብቻ አደለም የምር እኔ ብቻ አደለም ብዙ ሰው ነው የሰደበል አለ። እሷ እኮ ያለችው ገስት ላይ ነው ልጅ ሰኒ ሰደበችኝ ያለችው ገስት ላይ ነው። ገስት ላይ ልጁ ማለት ነው ልጁ ሰደባ ገባች። ልጁ ምንድነው ያለው? እናንተ ለራሳችሁ ማትኖሩ ለሰው ብቻ የምትኖሩ ብሎ ሰደበ ልጁ ጋ ለሞታ ይሄ ምን ይመስላል ይሄ ሽንጫ

ይሄው ልጅ ሲሚ ሚሚ ሚሚ አንቺ በደንብ ሲሚ ሊሰኔ አንቺ በደንብ ሲሚ ሁላችን በደንብ ሲሚ እኔ የራሴ ውሳኔ ነው። ሊዱ ሊዱ እኛ ከጨረቃ ፋሚሊ ለየት ያልን ሰዎች አይደለንም። አሁንም አስረግጬ ነው የምናገረው፣ ምክንያቱም በስነ ስርዓት እቅርታ ራሱ አልጠየቀችም ተብሏል። ያንን በስነ ስርዓት ቆማ እቅርታ ጠይቃ ጨረቃ ፋሚሊ እቅርታ ጠይቃ ሌላ ነገር ሳይሆን እቅርታውን በስነ ስርዓት እቅርታ ጠይቃ ሊሰኒንም ደግሞ ለየብቻ አይደለም እየሰደብ ብቻ እሷንም እቅርታ ባብሎ ቂም ሳይዙ እሷም ቂም ሳትይዝ እንትና ሊሄዱ ማለት ነው። አሁን ቂም የያዘችው ሊሄዱ ነው እንደተረዳሁት ነው። ሊሰኒ ሱማን ሳታነሳ እሷንም እቅርታ ብላ አጠቃላይ ሳኒ እየሰደባት ሊሰኒ ለየብቻ ሱማን ማጠራት የለበትም። የራሴ ውሳኔ ነው እኔም ላይ ቢመጣው ይህ ለእውነት ነው የምቆመው። እኔ ማንኛውም ሰው ማለት ነው እኔ ሰላም እንፈልጋለው ብላ ከመጣሽ ከጨረቃ ፋሚሊ ጋር በስነ ስርዓት ይቅርታ ጠይቃ ሊሰንንም ይቅርታ ጠይቃ ነገሩን መፍታት አለበት። አይ ያንን ነገር አይሆንም እኔ ይቅርታ አልጠይቅም እኔም ተሰድቤያለሁ ምናምን የምትል ከሆነ እኔ አልቀበላትም። እዚህም ስትመጣ እኛም አንቀበልም። ሁለቱም ልጆች ነግቶ ከኛ ጋራ ማቀሳሰል አይችልም። ከኛ ጋራ መሆንም መቆምም አይችልም። ይሄ የራሴ ውሳኔ ነው። ጨርሻለሁ። አ ኦኬ። እሰይ እኮ ያን የሚኮ ዩቱብ ሲታውራ የሰማሁት ምንድን ነው የለብቻ ነው ምናምን ትወዳላችሁ። የማንም ልብ እኮ አታውቂም። ሲጀመር አስረግጬ የምነግራችሁ ቡታጅራ ልጆች አንዳንዶቹ እንደሱ አንድ የሆኑ አይፈልጉም። ፋክቶ ነው የሚነግራችሁ። ምንም የሚመጣ ሰው ማንንም ይሳደባሉ። ምንድን ነው እንዴ? እሷ እኮ ሃይሚ ብሩኬ ትበልጣለች ሃይሚ ትበልጣለች ማለት ለምን አስፈለገ? ጌስት ገብታ ማለት ነው፣ ከወንድ ጋር ገብታ ብሩኬ ይበልጣል፣ ሃይሚ ይበልጣል፣ ምን አገባት እሷ? እሱ ምንድነው እያለ ያለ ማለት ነው። እሷ ይሄ ሃይሚ ልደት ቀን ቪዲዮ ሰርታ ነበረ። ሂጂና ቪዲዮ ነጥፊ፣ አንቺ ሂጂና ቪዲዮ ነጥፊ። ምን አባታ ነው እዛ ዩቱብ ላይ ቪዲዮ ሰረሽው? ብሎ ይሳደባታል። እሷን ማለት ነው። እሷ ደግሞ አላነሳ። አውቆ ተመካክሮ ገብቶ ሚዲያ ላይ ምን ማምን ማለት ፈልጋ ነው? እሷ ስንት ሰው ያከበራት አንድ ወር ማለት ነው። ለእሷ ሶስት ወር እየቀራት ነው ልደቷን ማክበር የጀመሩ ልጆቹ ማለት ነው። ፎቶ በጣም አሽቃበጠች ሀይሜ ሰው መሆኑን ብቻ ነው የምንወደው። ሀይሜ ብዙ ችግር ሜኛ ምናምን ታወራለች፣ ዝም ብላ ማለት ነው ሚዲያ ለቁጭ ብላ ምን፣ ሁሉም እኮ ከችግር ነው የወጣው። ማንኛውም ሰው ከችግር ነው የወጣው። ገባሽ? ማንኛውም ሰው ማለት ነው ብቻ ሰው መሆኑን እንጂ ሰው ማክበር አለብሽ። እንትና ዘር ነው እንትና ነው እንትና ነው እንትና ነው። ከእናትና ከአባት ያደጋ ሰው የለም ሁሉም

አሁንም ታወራለች እሷ እንደሆነ ታወርታለች እያልኩሽ እኔ ሀይሚን በጣም ነው የሚወዳት እኔ ሀይሚን በጣም ነው የሚወዳት ብዙ ችግር አለ ሁሉ ሰው ከችግር ነው አልፎ እዚህ የደረጃ የደረሰው ማንም ከእናቱ ሆድ ሆድ ውስጥ ይዞ እንትን የወጣ ሰው የለም ዝምብላ መናገር አያስፈልግም እኔ ወዳታለሁ እኔ ቤተሰብ ላይ ምን እንድነው አያገበንም እኛ ቤተሰብ ምን ምን ምን ነገሮችን የማይመለስ ሀይሜ ሀይሜ ራሱ ለእኔ አትከራከሪ ብችለኝ ራሱ እኔ ይከራከራታሉ፣ አያገባኝም። እኔ ስለሚወዳት ሀይ እሷ እየሰደበች በአሽሙር እኔ ዝምላት ነው እንደ የፈለገችው ይሄ ስልሽ እሷ ጋር ምንም ያደራሳት ነገር አለ? ስለ ሀይሚ ለምን ለምን ትሳደባለች? እሷ ምን አገባት እኮ ከልጁ ጋር መጥማት። እዚህ ጋር እኮ ቡቡ የደገፈችው እና አይወዳትም። እሱ ሚነካበት ሰው ማንንም አይወድም። ለምን እናቱ ልጅ አይሆንም። ሀይሚ የሚወድ ሚነካበት ሰው ማንንም አይወድም። ይህም ሁላችሁም ጠንቅቃችሁ ታቁታላችሁ። ሁላችሁም ታቁታላችሁ። ብሩኬን ታቁታላችሁ። ሀይሚ የሚነካበት ሰው ለምን እናት ልጅ አይሆንም ማንንም

እዚህ ጋር የመጣ ቅናት ካልሆነ በስተቀር ለማንም ለብሩክ መደገፍ አይባልም። ይ ቅናት ሆነ ብዬ ነው ማስበው ነው እንደዛ። ይሄ ነገር የተጨረሳ የስድስት ወር ነገር ይሷኮ ሲብኝ ከመለኛ ጋር እንደሆነ ቪዲዮ ሰርታለች። እግዚአብሔር ምስክር ኔ ቪዲዮዋን አላየውትም ና ሀይሚን የለብቻ ብሩኬን የለብቻ ጠፈች ና ከዛ እኔ ሄጄ አየውት ና ሲታውራ ነው የሰማውት እንጂ መጀመሪያ ቀን የሆነ ቆንጣ ነገር ምናምን ቀሚስ ለብሳ ይሄ ቀልሚስ ግን ትለብሳለች፣ ፕራንክ ለማድረግ ነው ብላ ለብሳ፣ ይሄ ቦታ መሰለኝ ሀይሚን ይቅር ተጠይቂ፣ ሀይሚን ይቅር ተጠይቂ ተብላለች መሰለኝ። ለዛ መጠች ሌላ ኩሽታ አምጥታ የስድስት ወር ነገር ይዛ ማለት ነው። እኔ ምን አገባኝ? ያኔ ቅር ተጠይቃች ማለት ዝም ብላ ነው የጠየቀችው፣ ይቅርተ ግን በደንብ አልጠየቀችም። ኖርማል ነው ብለን አለፈን። አሁን ደግሞ ምንድን ነው የምትፈልገው ከኔ ዛሬ ኦፍሲት እኮ ናት እሷ። አለችም? ዛሬ ኦፍሲት ናት እንጂ አለችም? ዛሬ ኦፍሲት በውስጥ ለምን ፈልጋ ነው

እኛ እኮ ኦፍሲ ማለት ነው። እኔ ከዚህ በፊት ሃይሚን ቡሩክንም ምናምን ስታስጣበቅ ሰምቼ ሰብስክራይብ አድርጉ ብያ።